በሀገራችን ኢትዮጵያ ከግል ባንኮች ቀዳሚ የሆነው አዋሽ ባንክ ለደንበኞቹ የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በተለይ ደግሞ እነዚህ አገልግሎቶች በቴክኖሎጂ የታገዙ ለማድረግ የተለያዩ ጥረቶችን ያደርጋል። ከዚህ መካከል ደግሞ ኢብራንቾች ይገኙበታል። እነዚህ ኢብራንቾች ደግሞ ደንበኞች ራሳቸውን በራሳቸው እንዲያስተናግዱ ያለ ወረቀት ነው አገልግሎቱን እንዲያገኙ የሚያደርገው። አዋሽ ባንክን መጠቀም የጀመርኩት አሁን አመት ሞልቶኛል። እና ከምጠቀማቸው ውስጥ ብር አስገባለው፣ ብር አስወጣለው፣ ትኬት ቆርጣለው የአየር መንገድ እና ደግሞ ለትምህርት ቤት ክፍያዎች ምናምን እንጠቀማለው። ብዙ አገልግሎቶች አሉ። ፕላስ ደግሞ ጊዜም ቆጣቢ ነው። ብዙ ጊዜ አማሻለው። እዚህ አካባቢ ዲፖሲት ማድረግ ከፈለኩ፣ እዚሁ ዲፖሲት አደርጋለው በትንሽ ደቂቃ ውስጥ እንደውም ደግሞ ማውጣትም ከፈለኩ በ ፈጠነ ሁኔታ አውጥቼ ነው የሚሄደው ማለት ነው። ኢ-ብራንች ማለት ባንካችን ለደንበኞች የተለያዩ ባንኩ የሚሰጣቸውን አገልግሎቶች ያለ ሰው ንክኪ ወይም ደንበኞች በራሳቸው መጥተው የሚገለገሉበት ቦታ ማለት ነው ወይም ቅርንጫፍ ማለት ነው። በነዚህ ኢብራንቾች የተለያዩ አገልግሎት የሚሰጡ ማሽኖች ይገኛሉ። ከነዚህ መካከል ደግሞ ወጪ ማድረጊያ ኤቲኤሞች እንዲሁም ደግሞ ክፍያ መፈጸሚያ ማሽኖችም ይገኙበታል። በዚህ ማሽን ላይ ነንካሽ የሆኑ ወይም ከካሽ ግብይት ነፃ የሆኑ አገልግሎት ይሰጡበታል። ነንካሽ ስንል ለምሳሌ ቢል ፔይመንቶችን፣ ቢል ፔይመንት ለተለያዩ ክፍያዎች መከወን ይቻላል። የትምህርት ቤት ክፍያ፣ የትራፊክ ቅጣት፣ የኤር ትኬት

በአዋሽ ኢ-ብራንች ገንዘብን ወጪ ከማድረግ እንዲሁም ደግሞ ክፍያን ከመፈጸም ባለፈ እንደዚህ በኋላ ላይ በምትመለከቷቸው ማሽኖች የተለያዩ አገልግሎቶችን ማግኘት ይቻላል። ለምሳሌ ደግሞ ገንዘብን ገቢ ማድረግ እንዲሁም ደግሞ የውጭ ሀገራት ገንዘብ ያላቸው ደንበኞች ገንዘብን መመንዘር ይችላሉ። እንዲሁም ደግሞ ቼክ አላቸው፣ በተጨማሪነት ቼካቸውንም መመንዘር የሚችሉባቸው ማሽኖች ናቸው ማለት ነው። ሌላኛው የብራንቻችን አካል የሆነና ለደመኞች አገልግሎት የሚሰጠው ማሽን ዲፖስተር ማሽን ይባላል። በጊዜ ሳይገደቡ በማንኛውም ሰዓት ዲፖዝት ማድረግ በፈለጉ ጊዜ ደመኞቻችን መጥተው ዲፖዝት ማድረግ ይችላሉ። በጣም አጠቃቀሙ ቀላል ነው። ሰልፍ ሊዲንግ ነው፣ ራሱ ይመራናል። የብራንቻችን አካል የሆነው ማሽን አይቲኤም ይባላል። ኢንተራክቲቭ ቴይለር ማሽን ከጥሪ ማዕከል ሰራተኞቻችን ጋር የተገናኘ የባንክን አገልግሎት ለደመኞቻችን የሚሰጥ እንደ ብራንች ነው። ብቻውን ማሽኑ ብራንች ነው ብለን መጥራት እንችላለን። ሌላ ብር አለ ገሚ አረጉት ያለኝ ልትደርስ እሺ፣ አካውንት ቁጥር ልውሰድ አዋሽ ባንክ አዲስ አበባን ጨምሮ በተለያዩ የክልል ከተሞች አስር ኢብራንቾች አሉት። በእነዚህ ኢብራንቾች ደግሞ ተጠቃሚዎች ደንበኞች 24 ሰዓት እንዲሁም ደግሞ ምሽትም ላይ በሰኛቸው ሰዓት እሁድን ጨምሮ እንዲሁም በበዓላት ቀን አገልግሎቶችን ማግኘት ይችላሉ። ይሻል አካባቢ የምንለው ቦሌ ላይ ያለው ሌላኛው መገናኛ አካባቢ ዘፍመሽ ሞል ላይ ያለ ሌላኛው ካል ወደ ሳር ቤት አካባቢ ካርል አደባባይ አካባቢ አንድ ብራንች አለን። እዛ ጋ ሌላው የቱ ኮመርሻል ሴንተር ላይም አለን። ኦሎምፒያ አካባቢም አንድ አለን። አዲስ አበባ ውስጥ ያሉት አምስት ናቸው። ከአዲስ አበባ ውጭም አምስት ተጨማሪ ብራንቾች አሉን። አዳማ ደንበላ አካባቢ፣ ሐዋሳ በተለምዶ ፒያሳ አካባቢ የሚባለው፣ ድሬዳዋ አለን። ጅማ እና አርባ ምንጭ በእነዚህ የከስተመር ትራፊክ ወይም የደንበኞች እንቅስቃሴ ይበዛበታል ብለን የምናስባቸው ላይ ኢብራንቾች አሉ። ማለት ማንኛውም የቴሌብር ተጠቃሚዎች በአዋሽ ኢብራንቾች እንዲሁም ደግሞ በአዋሽ ባንክ ኤቲኤሞች ያለ ኤቲኤም ካርድ ገንዘብን ወጪ ማድረግ ይችላሉ።